ከለውጡ ማግስት ጀምሮ ጥራትና ብቃትን መሰረት አድርጎ ኢትዮጵያና ክብሯን በሚመጥ ልክ ከተገነቡ ተቋማት መካከል የሀገር መከላከያ ተቋም በቀዳሚነት የሚጠቀስ ነው። የሀገራችን መከላከያ ሰራዊት ሁሉንም ብሔሮች፣ ብሔረሰቦችና ሕዝቦች ስለ አንዲት ታላቅና ታሪካዊ አገር ክብርና ከፍታ በጋራ ያሰባሰበ የህብረ ብሔራዊ አንድነታችን መገለጫ እና የብዛህነት ያሸበረቀ ኢትዮጵያዊነታችን ተምሳሌ ተደርጎ የሚወሰድ የሁላችን መከታና አለኝታ የመጨረሻ የደህንነት ዋስትናችን ነው። መከላከያ ሰራዊታችን ሁሉ አይነት ዋጋ የሚከፍለው ኢትዮጵያ እንደዚህ አይነት ስራዎችን ሰርታ እንድታንሰራራ ትልቅ አገር እንድትሆን ለህዝቦቿ የምትመጥን ለህዝቦቿ የምትመግብ ህዝቦቿን በውቡ የምታኖር አገር እንድትሆን ጠንካራ አገር እንድትሆን ዘላቂ አገር እንድትሆን እስካሁን ከተደገሰላት ወረራ ከተደገሰላት ማዳከም ነፃ እንድትሆን እንድትሻገር አርበኞቻችን በየድሩ በገደሉ ተዋግተው በዕዳንን አባረው ያቆዩዋትን አገር ለማስቀጠል ስለሆነ የከፈልነው መሥዋዕትነት ሁሉ አባት አለው፣ ባለቤት አለው፣ ብዙ አይቆጨንም። በወንድሞቻችን መሥዋዕትነት ብናዝንም የጀግና ሞት ስለሆነ ሞታችን አይቆጨንም። በትውልድ ቅብብሎሽ የተረከብናትን የጥቁሮች የነፃነት አዋጅ አብሳሪ ታላቅ አገር ኢትዮጵያ መሥዋዕትነትን እየከፈል ሉዓላዊነቷን ለማስጠበቅ በጽናት ከቆሙት የአገር መከላከያ ክፍሎች አንዱ የሆነው ትንታጉ የምዕራብ እዝ የውስጥና የውጭ ጠላቶች እየተናበቡ በተለያየ ጊዜያት ሰላሟን ለማደፍረስና ልማቷን ለማደናቀፍ ያደረጉትን ሴራዎች ሁሉ በጀግነት እያመከነ ደማቅ አሻራውን ያሳረፈ የጀግና መፍለቅያ ይዝ ነው። ኮሩን እና ክፍለ ጦሮቻችን የተመሠረቱበትን የምስረታ በዓል ስናከብር በተቋሙ ደረጃ በጉባ ስር በተንጠለጠለው ሕዳሴ ግድብ ስም ኮሩ ስያሜ ማግኘቱ ሰራዊታችን በቀጠናው ለከፈለው መስዋዕትነት የሰጡንን ልዩ በረከት በመሆኑ በኮሩ የሰራዊት አመራር አባላት ስም ምስጋና የላቀ ነው። በማህፀን ለምለምዋ ቤኒሻንጉል ጉሙዝ ክልል ጉባ ታሪካዊ ግድብ ያለ አንዳች የጸጥታ ችግር በስኬት ተጀምሮ በስኬት ለማጠናቀቅ የመጨረሻ ምዕራፍ ላይ ለማድረስ ያቻለው የራሳችን ኃላፊነት የተወጡ የሚገኙ አካላት እንደተጠበቀ ሆኖ በሀገር መከላከያ ሰራዊታችንና በጸጥታ ኃይሎቻችን እንቅልፍ አልባና የውስብስብ መሰናክሎች በማለፍ መሆኑን እንመሰክራለን። ይህ ድንቅ ሰራዊት በእነዚህ ፈርጀ ብዙ አገራዊ ተልእኮዎችና ስምሪቶች ሳይገደብ ለምስራቅ አፍሪካ ሰላምና ለጎረቤት አገራት መረጋጋት ሲባል አፍሪካዊ ተልእኮ ወስደው በብቃት በመፈጸም የሀገራችን ኢትዮጵያ በቀጠና ያላትን የሰላምና የመረጋጋት ሚና ከፍ ያደረገ በዓለም ሀገራት ዘንድ ያላትን የተደማጭነትና የተጽዕኖ ፈጣሪነት አቅም ያጎለበተ የሰላም አምባሳደራችን ጭምር ነው። ሕዳሴ ግድብ ብሔራዊ ግድባችን ነው። ብሔራዊ ሀብታችን ነው። ሕዳሴ ግድብ የአባቶቻችን ጥሪት፣ የእናቶቻችን መቀነት ሀብት የፈሰሰበት ግድብ ነው። ሕዳሴ ግድብ በደም የተገነባ ግድብ ነው። ወታደሮች፣ አስር አለቃዎች፣ መስመራዊ መኮንኖች፣ ከፍተኛ መኮንኖች መስመሩም ክፍት ለማድረግ ሲሚንቶና ብረት ለማምጣት የሰራተኛ ቁሳቁስ ለማምጣት ማሽን ለማምጣት መመላላሻችን በተቀጠሩ ኃይሎች እንዲዘጋ ተደርጎብን ያንን እየበጣጠሰ ግድቡ ስራ እንዲቀጥል ያደረገ ሰራዊት ነው። እሱም ብቻ ሳይሆን አካባቢው ሽምቅ በሽምቅ ውጊያ አድርገውት ሽምቅ ውጊያውን ገጥሞ አሸንፎ ሕዳሴ ግድብ ዛሬ ደረጃ እንዲደርስ ያደረገ ሰራዊት ነው።